ቅዱስ ሰበር ዜና ነቢዩ ሄኖክ ግርማ ለዘማሪ በረከት ተስፋዬ መልስ በሚመስል መልኩ መጽሐፍ ቅዱስ አልቀበልም አላልኩም። እኔ ያልኩት መጽሐፍ ቅዱስ አታምልኩ፣ መጽሐፍ ቅዱሱ የሚለውን ብቻ አድርጉ ነው ያልኩት በማለት በጂፒኤስ ሚዲያ ላይ እንዲህ ስል ተናግሯል። መጽሐፍ ቅዱስ አያስፈልግም አለ ነው አላልኩ፣ ልልም አልችልም። ነቢዩ ሄኖክ ግርማ በየትኛው ቪዲዮ ላይ ነው ይህንን ነገር ያለው? መጽሐፍ ቅዱስ አታምልኩ ያለው በየትኛው ቪዲዮ እንደሆነ እናስመለክታችኋለን። እነሆ ሙሉ ቪዲዮውን በመከታተል ላይክ፣ ሼር፣ ሳብስክራይብ በማድረግ ይወዳጁን ስንል በትህትና እንጠይቃለን። ወደ ቪዲዮ። ቢያንስ ቢያንስ ያለገለገልኩበት የእድሜ ዘመን ያስብልኝ። እንኳን ጴንጤ ሆኜ ወደ ሌላም እምነት ብመለስ የትኛውም እምነት መጽሐፍ ቅዱስ አያስፈልግም አይልም ከክርስትና ውጭ። ስለዚህ ማንም ሰው ቀና ሆኖ ካሰበ ቤተክርስቲያን የሚመራ ብዙዎችም እንደሚያስቡት አይነትም ሰው አይደለሁኝም። እግዚአብሔር ረድቶኝ መጽሐፍ ቅዱስ ኮሌጅም ገብቼ ተምረ። ግን አንዳንድ ጊዜ አጫጭር የኔም ቪዲዮዎች ከማየት ይሄ ሰውዬ ምንድን ነው የሚያገለግለው ብሎ ሙሉ ማየት ደግሞ ይጠቅም። ይሄ መጽሐፍ ቅዱስ አያስፈልግም ልል አልችልም። እኔ ያልኩት ይሄ ጥራዝ መጽሐፍ ግን አይመለክም። ነ አማን ምንድን የያዘው ነግዬ ምንድን የያዘው ቅዱስ ምንድ የያዘው ሜርሲ የያዘችው ምንድነው? አራቱም መጽሐፍ ቅዱስ ይዘው አራት የተለያየ እምነት ሊያስተምሩ ይችላሉ። ካቶሊክም የሚይዘው መጽሐፍ ቅዱስ ነው። ኦርቶዶክስም የሚይዘው መጽሐፍ ቅዱስ ነው። ጆቫ ዊትነስም የሚይዘው መጽሐፍ ቅዱስ ነው። ሞርሞንም የሚይዘው መጽሐፍ ቅዱስ ነው። እኔ ጴንጤው የሚይዘው መጽሐፍ ቅዱስ ነው። ስለዚህ ይሄ መጽሐፍ የገባበት ቤት ሁሉ የተለያየ ርዕስ ተሰጥቶታል። ማለት ሙስሊምም ለመከራከር ይዘዋል፣ ይህ መጽሐፍ ያጠናዋል። ስለዚህ ኃይሉ ያለው ከመጽሐፉ አይደለም ማለት ነው። ኃይሉ ያለው ምንድን ነው? ከመጽሐፉ ሳው ከመጽሐፉ ውስጥ ከምታገኘው መንፈስ። ይህን እኮ በፓርከር ታሰምርበት ሰምርበት የለን እኔ አታምልከው ስል ለምን ደነገጥክ? ብትሰፋበት የለን እኔ አምላክ አይደለም ስል ለምን ደነገጥክ? ወደ አምላክ የሚረዳ ነው። ለምሳሌ እዚህ ቦሌ መንገድ ላይ ስትሄድ ደግሞ ከሳሪስ ስትመጣ ቦሌ አየር መንገድ የሚል ቀስት ታገኛለህ። ቀስቱ ጋር ቆመ አውሮፕላን ትጠብቃለህ። ቀስቱ ወደሚልህ ነው የምትሄደው። ይሄም መጽሐፍ ቅዱስ ወዴት እየጠቆመህ ነው? ሂድ ወደሚል። ወዴት ነው አምልክ ወደሚል። ወዴት ነው ስገድ ወደሚል። ወዴት ሰዎች ይህንን መጽሐፍ ይዘው ከኢየሱስ ተፋቶ አይች ይህንን መጽሐፍ እያስተማሩ ከመዳን መንገድ ጎላው አይች። ስለዚህ የሚያድነውን መንፈስ ነው ከመጽሐፉ ማግኘት ያለው። አንድ ቀን ጌታ ኢየሱስ ክርስቶስ መጡና ፈሪሳውያን ጥያቄ በሙሴ ህግ አሉ አንዲት ሴት ባሏ ከሞተባት በኋላ ወንድምየ አግባት፣ ወንድምየ አግባት፣ ወንድምየ አግባት፣ ሰባቱ አገቧት። ከዛ ሰባቱም ሞቶ አሉት። ከዛ በመንግስተ ሰማያት ሴትዮዋ ሰባት ባላላት አላት ማለት ነው፣ የማን ሚስት ነው የምትሆነው አሉ። ኢየሱስ ከዛ ምን አላቸው? መጽሐፍትንና የእግዚአብሔር ኃይል አታውቁምና ትስታላችኋል። ይሄ መጽሐፍ እኮ እንድትፈላሰፍበት ሳይሆን የተሰጠ እንድትገናኙ የተፈለገው ኃይል አለ። ስለዚህ ይሄ መጽሐፍ እንድትገቡበት የፈለገው አንድ የመንፈስ ዓለም አለ። ብዙ ጊዜ ሃይማኖትና ህግ የበዛበት ቦታ ከሰው ይልቅ ለህጋቸው ነው የሚጠነቀ ሰው እየዳነ ነው አው ሰው እየተፈወሰ ነው እግር እየተራመደ ነው አው ህጉስ ይሎ አንድ ቀን ትዝ ይላቸዋል በሙሴ ህግ እንደዚህ ያለችው ተውግራ ትሙት ብለው መነዘረኝ ሴት ይዘው መጡ። ኢየሱስ ምንድን ያደረገው ነው የሚለው በመሬት ላይ ጻፈ። ምን ማለት ነው? ህጉም ሲጻፍ ነበርኩ ነው። ጻፊውን እንጂ ሰፈር ልጅ እንዳልመስል ነው። ህጉ ከወጣበት ቢሮ ነው የመጣውት ነው። ርፍ ማለት እንግዲህ፣ ከዚህ ኢየሱስ ይበልጣል። እኔ ከማወራው በላይ ይሄ መንፈስ ያብራል። በአስራ ሁለት ዓመቱ ኢየሱስ ወደ መቅደስ ሄዶ ያስደነገጣቸው በምንድን ነው? ካል በሕጉ ነው ይጠይቃቸውና ይመላለስ ነበር። ጥያቄ የሆነባቸው ነው ሲመልስላቸው የነበረው ምን ማለት ነው? እሱ የሕጉ ጸሐፊ ነው። የመጀመሪያ ሉቃስ አራት ላይ ኢየሱስ ወደ ቤተ መቅደስ ሄደ ይለም። ጥቅልል ሰጡት ይላል፣ ማለት መጽሐፍ ሰጡት ማለት ብራና። ኢሳይያስ መጽሐፍ ላይ ወጣ፣ የጌታ የእግዚአብሔር መንፈስ በእኔ ላይ ለድሆች ወንጌልን ሰብክ ዘንድ ቀብቶኛል፣ ለታሰሩ መፈታትን፣ ለታወሩ ማየት፣ የተወደደችውን የጌታ አለና መጨረሻ ይህ ቃል በዓይናችሁ ተፈጸመ። ምን ማለት ይኸው እስካሁን ሲወራላቸው የነበረው ቆመ። በኢየሱስም ይሄ ቃል ይዞት የመጣው ኢየሱስ ይብራልሽ ከዛ ወደታች ምን አሉ ይላል አጋርንት እያስወጣ እንዲህም አይነት ነገር አይተን እንኳ የሚፈራ ወንጌል አላውቅም። ለጋሚና እስማተኛ የሚፈራ ወንጌል አላውቅም። ወንጌላችን በብዙ ኃይል ደግሞ በብዙ መረዳት። አሁን እኛ የምንጨጋጨቀው ጳውሎስ መጽሐፎ ደብዳቤ አይደለም። ባይብል ኮሌጅ ገብተህ እስትማር የሚለው አል መጽሐፉ ልስጥ ይል። በዚህ ጉዳይ የተለያዩ ቪዎች አሉ። አንዳንዶች እንዲላሉ አንዳንዶች እንዲያሉት እኮ ጳውሎስ ስለሌለ ጳውሎስ ቢኖር አንዳንዶች ይሉ ነበር። እሱ እራሱ ይገላግለናል። እንዲህ ማለት ፈልጌ ነው ይለናል። አረፍ አሁንም ይኸውልህ መጽሐፉ። እንዲልል ፈልጎ ነው እንዲልል ፈልጎ ነው ብለህ ከምትታገል የመጽሐፉ ባለቤት እኮ ጳውሎስ አይደለም። አልሞትም አባቶች በመንፈስ ቅዱስ ተነድተው የሚያበራ መንፈሳ የሆኑ ሰዎች ቤት ዛሬ ሰማይ ተቀደደ አለኮ መንፈስ ጸሐፊው እኮ አለ። ለዚህ ነው ጴጥሮስ በብላት የተፈጠረ ተረት ተከትለን እኳ አለ ልናሳምናችሁ ምን ሞክረው ሰማንያ ምሳሌ የገጣጠምን እኳ አለ ከገናናው ክብር የሰማ ከላይ ይሰማናል። ይሄ ኦዲብል ቮይስ፣ ምን ሰማችሁ? የምወደው ልጄ እርሱ ነውና እርሱን ስሙት። ትታገላለ ምን የዘላለም ህይወት እዚሁ ስለማግኘት በቃ አልገባም። መጽሐፉ የሚያወራው ግን ስለኔ ነው። መጽሐፉ የሚያወራው ስለማን ነው? መጽሐፍ ቅዱስ እንዲገባህ የሚፈልገው ማንን ነው? እንድታውቁ የሚፈልገው ማንን ነው? እንድትገናኝ የሚፈልገው ማንን ነው? የዓለም ብርሃን ማን ነው? የበጎች በር ማን ነው? የዘላለም ህይወት ማን ነው? ህይወትና ትንሳኤ ማን ነው? ለዚህ ነው ጳውሎስ ከዚህ ዕውቀት ውጪ እንዳላ ቆርጭም ምንኛ ምስኪን ሰው ነው። ይሄን መጽሐፍ ሲያጠና ኖሮ ከኢየሱስ ያልተገናኘ ምንኛ ከንቱ ሰው ነው። ይሄን መጽሐፍ ሲማር ከርሞ ኢየሱስ ያልበራለት ምንኛ ተራ ሰው ነው። ከዚህ መጽሐፍ ላይ ዕድሜውን ራሳልፉ ከኢየሱስ ያልተነካካ አጭር ቋንቋ ልንገር፣ ጳውሎስ እኮ ህጉን ያውቅ ነበር። ኢየሱስ እስኪገናኘው ድረስ ከገማሊያ ትምህርት ቤት የደማስቆ መገለጥ አይሻለን? ገማሊያ ለአመታት ከምትማር አንድ ደማስቆ አን አንድ ተች፣ እነዚህ እኮ አልተማሩም ማሏቸው፣ እነዚህ እኮ አልተማሩም፣ እነዚህ እኮ መሀይም ናቸው፣ እናውቃቸዋለን። አዎ ከኢየሱስ ጋር ግን ነበሩ። በጣም መጽሐፍ ቅዱስን ወዳለሁ፣ በጣም እግዚአብሔርን ቃል ወዳለሁ፣ በኢንካውንተር ግን የበለጠ አምናል። የዛሬ ቀን የተነበዩብኝ እናቶች ማንበብ የማይችሉ ናቸው። ጸሎት የሚከለክል እውቀት ጌታ አይደለም። ልሳን የሚከለክል እውቀት ጌታ አይደለም። ጨዋት የጌታ አይደለም። ሽብሸባ የሚከለክል እውቀት የጌታ ነገረ፣ በቃ ነገረ ተረት አይደለም። እያጫወትን አደለም፣ አይደለም የሆነ የመስቀል ላይ ታሪክ እያወራንልህ አደለም። ከገናናው ክብር የሰማነው ድምፃል እ የሚያስ ይሰው ይቻል መከራ ቢመጣ ስንቶቻችንን ቆም ይሆን ወገኖቼ፣ እሳት ቢመጣ ስንቶቻችንን ዘልቅ ይሆን ጋሼ፣ እርሶ ከዘለቁኛ መዝለቃችን አይቀርም። እርሶ የረዳ ጸጋ እኛንም ዝም አይለንም። ማንም በኃይሉ ችሎት አይበረታም። ማንም ጀግና ያለ ግልንገር እነ ጳውሎስ ያንን ሁሉ መከራ ያልፈሩት ኢንካውንተር ነበራቸው። ለምን ይመስላል ጳውሎስ በቆመበት ሁሉ ቤተክርስቲያን አሳድድ ነበረ በደማስቆ መንገድ ላይ የሚለው ለምን ይመስላል? መገለጡን አስር ጊዜ የሚያወራው ማንም ቢክደው ልትክዳው የማትችለው መገለጡስ ግባ ያማ ሲገባ መከራ ነው፣ ስደት ነው አለ፣ ሞት ነው፣ ረሃብ ነው አለ፣ አዲስ ፍጥረት ነው። ከክርስቶስ ፍቅር ሊለየኝ እንደማይችል ተረድቻል። ለዚህ ነው ኢየሱስ እውቀት ሳይሆን መገለጥ እዚህ ውስጥ አለም። ኢየሱስ እዚህ ውስጥ ኢየሱስን በመንፈሱ ሀሴት አደረገ። ይህንን ከጠቢባንና ከአዋቂዎች ሰውር፣ ለነዚህ ለህፃናት ሪቨሌሽን። ለዚህ ነው እግዚአብሔር አምላክ ነው አለና፣ እኛ አወቅ ነው አላለም። ዳይ በራልና ዱላ እንዲ ዱላ ዱላ አልፈራም። ዱላ ዛሬ ቤቴ አድራሻዬን እልክላችኋለሁ፣ መደብደብ የምትፈልጉ ሰዎች እግዚአብሔር አምላክ ምስክሬ ነው። ኢየሱስ ክርስቶስ በቂ ነው። ለማንም ነቢይ ገንዘብ ስለሰጠ ህይወት ላይ አስር ሳንቲም አትጨምርም። ልትፈወስ ገንዘብን ሰጠ ልትፈወስ፣ አትፈወስም። ልትፈወስ የምትችለው አንድ ነው። ኢሳይያስ 53ን ስታነብ በመገረፉ ቁስል ተፈውሻለሁ፣ በመገረፉ ቁስል ድኛለሁ ብለ ተንበርክከ አባቶይ እንደ ልጅ ተንበርክከ የእግዚአብሔር ልጅ ኢየሱስ አሞኛል፣ በግልጽ አሞኛል፣ ታመም ያለው እባክህን ፈውሰኝ። የሆነ ሰውዬ ኢትዮጵያ ያለ ሰውዬ ገንዘብሽን ወስዶ የሚሰማው እግዚአብሔር የለም። እግዚአብሔር ገንዘብሽን ልከሽ ዲያስፖራ አካውንት ተብለሽ በዶላር በዚ አካውንት ላኪ ተብለሽ እሱ ሰምቶ ገንዘብ ወስዶ እግዚአብሔር እሱን ሰምቶ አንቺን ላይሰማ ሰማ፣ ይሄ እግዚአብሔር አይደለም። ይሄ እንደዚህ አይነት እግዚአብሔርን አላገለግልም። እግዚአብሔር እንደሱ አይነት አይደለም። አንቺንም ይሰማል። እሱን ለምን እነሱ ወሬ ብቻ ናቸው። ኃይል እንደሌላቸው አቃለዋል። እስቲ ልምጣና ኃይላቸውን ሊዋል። ወሬ አይደለም። ምን አለ ጳውሎስ፣ ሰውነቱ ቀጫጫ፣ ንግግሩም ያልተማረ የተናቀ ሰው ነበር ይላል። የሚናገርበትን ጥበብ ግን ይቋቋሙ ዘንድ አልቻሉም። እርፍ በለው። ልንገር፣ አጋንንት የማይጮህበት በሽተኛ የማይፈወስበት ሰዎች ወደ እግዚአብሔር ቤት አዳዲስ ርሳ የማይድኑበት ጎስፕል የለ። እርፍ

የነጌታ ዛሬ ያነካካችሁ ውድ አድማጅ ተመልካቾቻችን፣ እንግዲህ እንዳያችሁ ዘማሪዎቻችንና ነቢያቶቻችን በእንደዚህ አይነት ውጥረት ውስጥ ገብተዋል። ስለተከታተላችሁን ተከታተላችሁን እጅግ አድርገን እያመሰገንን ለቀጣይ መረጃ ይህንን ቻናል ሰብስክራይብ፣ ላይክ፣ ሼር በማድረግ እስካሁን ስለተከታተላችሁን እጅግ አድርገን እናመሰግናለን። እግዚአብሔር ሰላም፣ እግዚአብሔር ፍቅር ከሁላችንም ጋር ይሁን። ቸር ሰንብቱ።